ሰላም አለይኩም ወረሕመቱላሂ በረካቱሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ ጤና ሰላም ነው ከኛ ጋር አልሐምዱሊላህ አለንላችሁ። እንግዲህ ንፋስ አለ፣ ዘንድሮ በድርቅና በንፋስ ሊጨርሰን ነው። እንግዲህ አላህ ረሕመቱን ያውረድልን ማለት ነው። ልክ ዳመነው ግጥም ሲል እንዳለ ንፋስ ያመጣና ያበረዋል ማለት ነው። ትንሽ ከብዷል ዘንድሮ ጋይስ። ያ አላህ ደጋ ላለ ቆላ ላለ ከተማ ላለ ገጠር ላለ በጣም ድርቅ ሆኗል፣ ወለ ሰውን እያንጫጫው ነው ማለት ነው። አንድም አሁን ስ ኑሮ እንዲከፋ ያደረገው ድርቁ ነው መሰለኝ። እውነት ነው ደግሞ፣ በዝናብ ብዙ ነገር የሚያጠፋውም ሲጠፋ የሚያጠፋው ብዙ ነገር ነው፣ ሲኖርም የሚያለማው ብዙ ነገር ነው። እና ዘንድሮ ድርቅ ሆኗል። እንግዲህ አለ ያብደው

በከባድ ድርቅ ሲሆን አባባል ዲህ መሰላ ሰው ሰባት ሰባት ላይ ችግር ነው አሉ ሁልጊዜ። አሁን ሁለት ሺህ አስራ ሰባት አረግሽ እና እዚህ ጊዜ ሰባት ሰባት ሲሆን ሁል ሁልጊዜ ድርቅ ይሆናል። ሰባ ሰባትም ድርቅ ነበር ይሏችኋል። አሁን ሲዋሩ ሰባ ሰባትም ድርቅ ነበር እንደ ችግር ነበር። ሰባ ሰባት ሲባል ሰማለሁ። እኛው ሰፈራ የተደበት ዘመን እንዲሆን አውቃለሁ። ስ ሰማንያ ሰባትም ችግር ነበር ይሏችኋል። ዘጠና ሰባትም ችግር ነበር። ሁለት ሺህ ሰባትም ችግር ነበር ይሏችኋል። ኢቨን የሁለት ሺህ ሰባትም አላስታውስም። ያው እዚህ ስላልነበርኩ ሊሆን ይችላል። አሁን ሁለት ሺህ አስራ ሰባት አይደለ አሁንም ድርቅም ሆኑ ነው እያሉ ሰው መቼም የሚለው አያጣም የተባለ ይወራል ሁሉም ያላህ እንግዲህ ሁሉም ያላህ ቀን ነው በኢትዮጵያ አቆጣጠር ግን እንደዚህ ሰባት ሰባት ላይ ችግር ይሆናል ድርቅ ይሆናል ይሏችኋል ሰው እንደዛ እያለ ያወራል እንግዲህ አላህ ኸይር ያድርገው ነው የምንለው እኛ ያው ዱአችን ወደሱ ነው ማለት ነው

በቃ እኔ ስላችሁ ቤተሰቦቻችሁንም ገበሬ እንደመሆናችሁ መጠን በጣም ያሳስባል እና ያሳስቦኛል ማለት ነው። እዚሁም ስለነበርኩ ነው ስላለሆኑ መሰል ያው ቤተሰቦቻችሁን አገኙ ማለት እኛ ባናርስም ቀጥታ እኛ ገኝም ማለት ነው ና ለህራመቱን ያውርድ ማለት ነው። ዛሬ ግን ለወራቸው የመጣሁት ምን ነበረ መሰላችሁ፣ ቤት ልገነባ ነው እና እንግዲህ እኔን አጥር ታቁታላችሁ የቆርቆሮ አጥር ነው። ሲቀጥል ደግሞ በዚህ የቆለልኩትን ድንጋይ ሳይቻችኋለሁ፣ እና በቆሎ ዝሪበት ሽንኩርት ዝሪበት ምናምን እያላችሁ ነበር እና እንደዛ ለማድረግም አልተመቸኝም። ድንጋይ አለው ማለት ነው። ከታች አሳይቻችሁ ባለፈው ታችሁ ታዝ ድንጋይ አለው እና ያው ኩንቦቻ ሙቀት ከመሆኑ የተነሳ ድንጋውን በጣም ነው የምፈረው፣ ምናምን ትይልቃል እያልኩ ማለት ነው። እንግዲህ ኩንቦቻ ሙቀት ትንቀጣላችሁ። ነ ሳነት ነኝ በሩን አልቀረቅር ምንድ ሚባለው ከዚህ ተሻች ትንሽ ክፍተት ክፍተት አለው ቀጥታ መሬት የያዘ አይደለም ና ያው ለመክፈል ለመዝገትም ስለሚያስቸግር ማለት ነው። ክፍተት አለው፣ ያ ስላለ ክፍተቱ ስላለ በጣም ነው የምፈራው፣ የድንጋው ውጪ ስላለ ማለት ነው። ነገር እና ማለት ነው እና ሁልጊዜ ይታቀዳል፣ ይታቀዳል፣ ይታቀዳል፣ ኑሮ ደግሞ አያግዝም፣ ኢትዮጵያ ላይ ስትኖሩ እና ያው እስካሁን ከመጣ ሁለት አመት ከምናምን ሆነኝ ሶስት አመት የሆነ ብያቸዋለሁ። ያው ዝም ብሎ ተቀምጧል ድንጋይን አቅፌ ማለት ነው። ድንጋይም እንግዲህ አሁን ላይ ውድ ነው። አንድ ሲኖ ከ20 ወደ 24 ሺ ብር ከ24 ሺ ብር እንዳለፈ ነው የሚነገሩኝ። እና እንደዛም ስለሆነ መጣንም አልቻልኩም መሸጥም አልፈለግኩም ወደ ፊት ስለምፈልገው በሚል ማለት ነው እስካሁን ተቀምጧል። እና የሆነ ትንሽ ነገር ነበረችኝ እሷን ሸጥ አድርጌ ያልኳችሁን የሳውዲ ጥሪት ታይ መገን ሳውዲ የሳውዲ ጥሪት እስካሁን ነበረ። አሁን ቆይ እየጨረስኩ ነው የምሪ ነው የምላቸው። አልሐምዱሊላህ ቤቷ አለ እንጂ ሌላ እንደው በቃ አለቅ ኦሬዲ ማለት ነው። እና አልሐምዱሊላ ያው እስካሁን እርሻው ነበረንና ያው እንግዲህ እርሻችን ሙጥጥ አድርገን ይህን። እኔ ደግሞ ታቆታላችሁ በጣም ረጅም ነው መንገድ ዳ ስለሆነ እንደ እሶቹ አጭር አይደለም አጥሮ ማለት ነው። የአንዳንዶቹ አሁን አጭር ነው፣ በቤቱ ቤት ጋር ቤት ካጠገቡ ካለ አጭር ነው። ግን ቤት ካጠገቤ ስለሌለ መንገድ ስለሆነ ከሁለቱ የሚያገኘኝ አጥሩ ረጅም ነው ማለት ነው። ያምራል ብታጠር፣ ግን ወጪው ከባድ ነው ጋይስ፣ ከባድ ወላሂ ነው የምላችሁ እኔ እንጃ። ይህንን አሁን ውሃልክ ለመንሳት ውሃ ልክ አንስተን ደግሞ እንጨት አናረግ ለምትሉ ወደ ላይ ቡለከት መዘርድር እቅዱ ስላለ ችም ሶስት ሜትር ዋ በፎቅ አረጋለሁ መቼም ሰው ሞት ሀይል አይደለ። በፎቅ አረጋለሁ በሚል ሳ ብረት ነው የሚያስፈልገው እና በብረት ነው የሚወጣው እና የብረቱ ስታስብ አንድ ብረት ጋመና ስላለ በጣም ይሄ ነው። እና ባለ 14 የሚታለ ባለ 8 የሚባል ብረት አለ። እና ባለ 14 የሚጠይቀው 2200 ብር ነው። አንድ ብረት ቀጫጭር ነው፣ በቃ ፎክስ ይሰራ ያ ብረት ማለት ነው። እና በጣም ውድ ነው፣ ግን ያለችው ብር ከማጠፋ እንትን እያልኩ ነው፣ ያው እየሞከርኩ ነው ማለት ነው። እንግዲህ ጀምሮ እንደም ያስቀረኛል ብዬ ነው አሁን ጭንቀቴ። እኔ ተጀምሮ የምቀር በእርግጥ የምከሰኝ የለም ግን እንደው ቢያንስ ግጥም አድርገው አልክ ቢያነሳ እና ሦስት ሜትሯን ተታችሁ እንኳን ቢያልቅ ደስ ይለኛል። ግን ያለኝ አቅም እዚያ የሚያደርሰኝ አይመስለኝም። በእርግጥ የሙያተኛ አልከፍንም ባሌ ባለሙያ ነው። ከፈለጋችሁ ከፈለጋል እንግዲህ እዘዙን ማለት ነው። ቤት መስራት የምትፈልጉ ማለት ነው። እና የባለሙያው እራሱ ከባድ ነው ብዙ ብር ነው የሚጠይቋችሁ። እና እሱ የለብኝም በእርግጥ ግን ያም ሆኖ ትንሽ ከባድ ነው ማለት ነው። ያው ያለኝን ብር ላለማጥፋት ያው ግንባታ ልጀምር እያልኩ ነው እላችኋለሁኝ። ግን ዛሬ ላወራቸው የፈለግኩት ነው መሰላችሁን፣ አንድ የሚያነሳሳኝ ማለት ነው አንድ የሚያነሳሳኝ ሲሚንቶ ቀንሷል። ማሽ አላህ፣ ኢትዮጵያ የቀነሰ ነገር አሰማሽን አትሉኝም? አዎ አዎ፣ ጋይስ፣ ሲሚንቶ ቀንሷል። ሁለት ሺህ ብር አልፎ ነበር፣ ቀነቷል። አንድ ኩንታል ማለት ነው። እንግዲህ ከስድስት መቶ ብር ተነስቶ ነው ያሳያችሁ እዚህ የደረሰው ማለት ነው። እና ሲሚንቶ ስለቀነሰ ቢያንስ እንደው ባለ ይብር ይላንሳ በሚለው ተነሳስቻለሁ ማለት ነው እና እናንተም አሁን የምታስገርፉ ካላችሁ ሊሹ የምታስደርጉ ካላችሁ እህን የተበራቱ። ምክንያቱም ብዙ ጊዜ ኢትዮጵያ ኑሮ ቀነሳታ አሰሙ ጨምር እንጂ ማለት ነው እሱ ነገር ስላለ አሁን ቀነሰ ከተባለ ሲሚንቶ አሪፍ ነው። እንትን እንደ አይነት ስራ የግንባታ ስራ ካላችሁ እኮ እያረጉ ነው እኮ እናንተ የቆርቆሮ ነገር ይጮኋል ራሱም ከሆኑ እና የምታሰሩት ነገር ካላችሁ ይሄን ያሰሩ ማለት ነው። ሲሚንቶ ስለቀነሰ በጣም ቀነሷል ማለት ይቻላል። እንደሚቅርባቸው ነው ልዩነቱ እና ያው ድንጋው በርግጥ ድንጋ እንደኔ ድንጋይ ግን በሚያስፈልጋችሁ ከሆነ ትንሽ ተወዷል። ግን ደግሞ ሌላው ቀንስ ሲባል ላይቀንስ የሚሰራ ይሄኛውም ሊወደድ ይችላል እና እኔ ራሱ አሁን ምን አስቸገረኝ መሰላችሁ? አሁን ብሪት ውጭ ላይ እንደሆነ ሳላጠፋት በሚሉ ሩጫ ላይ ነበሩ። ግን ኢትዮጵያ ህጋዊ ብኮኑ ሙሽኪላ፣ ህገ ወጥ ብኮኑ ሙሽኪላ፣ ሁሉም ችግር ነው ወላሂ ነው ምላቸው አሁን ኔም ይህ ፍቃድ ካላወጣሽ ብለው ይዞኝ ነው ማለት ነው ፍቃድ ስተዋወጡ በመንግስት እጅ እስከሆነ ድረስ ግዴታ ፍቃድ ማውጣት ማለት ነው። ያው ብር ከፍላችሁ ፍቃድ ስሩ ተብሎ ፍቃድ ይሰጣችኋል ማለት ነው። አሁን ያለ ማውጣት እኛ እያመላለሱ ነው። ተመልከቱ እንግዲህ፣ እኔ ደግሞ ዝም ቢኖር ቤት የተዘፈዘፍኩት ማለት ነው። ህቴን ራሱ አዛ እያረኳት ነው። አባቴ በአባቴ ነው ታቀላችሁ ቤቱ ስሙና ህቴና ሙሉ ክልና ያላት እኔ ሙሉ ክልና ማድረግ አልቻልኩም። ምክንያቱም ሙሉ ክልና ካለኝ ወደፊት ቤቴ በስሜ ማድረግ ስለማልችል ማለት ነው። አይቻልም። እንደዛ ስለሆነ ምንም የለኝም። አሁንም በቃ ቤትዮ ብቻ ጉሹ እያለሁ ማለት ነው። ሲፈልጉ አባቴ ነው ወልፍም ሲሉ ማን ነው ሲስተር ነው የሚጠሩት ማለት ነው። በውሃ በሉ በሚረበሉት በምኑም ማለት ነው የሚጠየቁት እነሱ ናቸው እና እሷን ፈቃድ ለማውጣት ወላሂ በጣም እያመላለሷት፣ በቃ ሳምንት ሳምንት ነው የሚቀጥሯል። እንዳለ እስካሁን ደረሰንላችኋለሁ። ድካም ነው በቃ። ከዚህ ከዚህ ይጀምራሉ። በቃ እዚህ ድንጋውን ለምታስቀምጡበት ይቀጧችኋል።

ወይኔ እንዴት እንደደረቀኩ አልሙኒየም፣ ይሄን ወሰላችኋለሁ። እንግዲህ ብር ካነሰኝ ግንባታ ላይ እንዳጨክኑብኝ፣ ያው ወደፊት እዛው መጥቼ ሰርች ምናምን ከፍላችኋለሁ ማለት ነው። በተረፈ አብሽሩ እንሻላ። በሌላ ቪዲዮ እንገናኛለን። ወሰላም አሌይኩም ወረመቱላ ወበረካቱ አ